አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የሸቃላ ሚድያ ቤተሰቦች እንኳን ወደ ቻናሊ በሰላም መጣችሁ። ረመዳን ሙባረክ። እንግዲህ አስር ቀን ነው የቀረን፣ ረመዳን እያለቀብን ነው። በጫዋቹ አድርሱ። ቢስምላ ሰሎ አለነቢ። ቤተሰቦችም ዛሬ ለምንድን ነው የመጣሁት መሰላችሁ? ብዙ ጊዜ ደጋግሜ ከሰራኋቸው ቪዲዮዎች ተደጋግመው የሚመጡ ችግሮች በጣም በጣም በጣም በጣም እያሳዘነኝ ነው የአንዳንድ እህቶች ህይወት እንደዚህ ሆኖ ሳየው። እስኪ እህታችንን እንስማትና እንመለስበታለን። ቤተሰቦች በጣም ከፍቶኛል። ስምንት አመት ነው በኔ፣ ብቃ በኔ ተማሩ። አምኖ አለው ይወደኛል ብላችሁ ግራችሁ ወንድ ልጅ አትናቁ። ይሄ ሰራ ቪዲዮ በጣም ደስ ይገኛል። ግን በቃ ሴቶች ሴቶች እህቶች ከኔ ተማሩ። ሽፍቱ ሽቱ ስድስት ወር አገር ለመግባት የቀራት ግን ምነው፣ ምን ዋጋ አለው? ይህን ጊዜ ግን ገንዘቧን የላከችው በወንድሟ ቢሆን በእናቷ ቢሆን አዲ ወንድ ብሄድ ወንድ እመጣለሁ። እሺ ያኔ የህይወታችን ፍጻሜ ነው። እንደ አንድ ሰው የምናገባው ሰው አለና ያልተገላበጠ ያራ ሌላ ሀገር ሰው ሌላ ምርጫ ይኖራት ነበር። ደግሞ ለሴት ልጅ ግዴታ ወንድ በህይወቷ ግዴታ መኖር አለበት ብዬ አላስብም። ምክንያቱም የሚያሰቃያት፣ የማያስብላት ሌላ ምርጫ ላለው ወንድ ምን አሻይ ብዬ ነው ማለቅሰው? ግን ይሄንን አይነት አማራጭ ውሳኔ ለመወሰን ገንዘባችሁ መያዝ አለባችሁ። ስምንት ዓመት አረብ ሀገር ላይ አንድ ሴት ባለ ትዳር ከሆነች መቆየት የለባት። በህጋዊ ራሱ ከመጣሽ ስንት ጊዜ መቆየት አለብሽ? ሁለት ዓመት ሁለት ዓመት ቆይተች ትገቢያለች፣ ነገሮችን ታያለች። በራሱ አካውንት መክፈት ትችያለሽ፣ ገንዘብሽ ማስቀመጥ። ምክንያቱም አንደኛ አረብ ሀገር መምጣት ስተት ነው ስተት ነው። ያ ለስራ መምጣታችን ሳይሆን መምጣቱ አድርገ ነው ትተ ነው የምንመጣው ነገር ነው ስተቱ። ለምሳሌ አካውንት ሳንከፍት ነው የመጣ ነው እዚህ ያለው ደግሞ። እዚህ ሀገር መተን የምናስበው የምናገኘውን ነገር እናስበዋለን። እዛ ሁነን ሌላ ነው እዚህ የሚያጋጥመን ሌላ ነው። ስለዚህ እዚህ ያለውን ኑሮ ተረድተን ማንነቱን ተቀብለን የአረብ ሀገርን ለመኖር እንደገና ሂደን ስንመጣ ነው የምትስተካከሉ። ምክንያቱም በህገወጥ የመጡ ወይም የጠፉት እራሱ አራት አመት አምስት ዓመት ከኖሩ በኋላ ነው የገባቸው። ቶሎ አረብ ሀገር አይገባቸውም። በቃ የመዳም ጸባይ ነው። ነገ የተሻለ ቀን ነው በማለት እዛው ነው የምትቀመጡት እንጂ የተሻለ ነገር አታስቡ። ተመሳሳይ ነገር ነው የምታዩት፣ ተመሳሳይ ኑሮ ነው። ከጭቅጭቃቸው የተነሳ አሳማችሁ ሁሉ ልንሳሳት እንችላለን ማሰባችን በትክክል እንደጠበቅ ነው ስለማይሆን ማለት ነው እና ክፉና ደጉን ለመለየት አረብ ሀገር መጥቶ ቢያንስ አራት ዓመት ይወስዳል ለመለየት እራሱ ስለዚህ ከሰዎች ተሞክሮ ስናገኝ ከሰዎች የተለያዩ ነገሮችን ስናይ ይሄ ነገር እንዴት ነው እኔ ጋር የሚሰራው ምናምን ብለን ወደ ራሳችን ማምጣት አለብን አሁን ላይ ቁብ ገባች አንዷ ሀያ አምስት ሺህ ሪያል ሀያ አምስት ሺህ ረያል እንግዲህ ስንት ሚሊዮን የኢትዮጵያ፣ ሁለት ሚሊዮን ከዛ በላይ ይሆናል ይመስለኛል። ሀያ አምስት ሺ ለእነ አስሩ አንድ አስሩ ስንት ነው የሚሆነው? ማባሪፍ ይሄድ ሺ ብታ ብዙ ነው። ሀያ አምስት ሺ የሳኡድ ርያል ቁብ ገብተው ከዛ በኋላ እሷ ሳይደርሳት ጠፉ። ገባችሁ? ቁብ አትጣሉ። ስንት ጊዜ ነው የምናገረው? ከጣላችሁ ከአምስት ሰው በላይ አትጣሉ። እነዛም የዘመድ ቤተሰቦቹ ነው ያክስት ላጎት ልጅ ምናምን፣ ከታናሽት ከተሰብስባችሁ ካላችሁ፣ ወይም ደግሞ አንድ ስራ ቦታ ሆናችሁ ከፊላችሁ ተመሳሳይ የሆነ የማይወጣ ዘመን ያለው ነገር ዘመን በሌለው ነገር ስራ አትስሩ። ዘመን በሌለው ነገር ምንም ነገር አታድርጉ። ማልቀስ ብቻ ነው የሚተርፋችሁ። ያደማ የእውነት እኔ በጣም ነው ያዘንኩት። ያች እንደዛ ሆነች። ሁለተኛዋ ደግሞ ምን ሆነች? ገንዘብ ላክልኝ ብላ ገንዘብ ላክልኝ ብላ የሰጠችው ሰውዬ ስንት አያነሳ እስከ ጭራሹ ጠፋ። ታቂዋለሽ ወይ? አይ በፊት እኔ ስራ ቦታ የነበረችው ልጅ እሷ ናት ያስተዋወቀችኝ። እሷ ስራ አለቃለች በእሷ ነበር የማውቀው። ያችንም ማታቃት ተከየሉ። እኔ ስራ ቦታ የሆነች ልጅ መጣች። እሷ ገንዘብ ስለምትልክለት ብቻ እኔ በእሷ መላክ ጀመርኩኝ። እሷም ከሄደች በኋላ ተያጅ ዝህናት እንኳን የምላሰው ከሄደች በኋላ ያው በአማና መጀመሪያ ይልካል ብላ ና ውሰድ ኦኬ፣ መጣ ወሰደ። ከዛ በኋላ አስር ሽር ያለን ይዞ ስልክ የለ ምን የለ። ለሀምሳ ብር ካርድ ለሰማኒያ ብር ካርድ ሰብሮ ይትለው ፈጣሪን ካልፈራ። የአንቺ አስር ሽ ብር ግን ውሃ በላው። በጣም ደግሞ ሌሎቹ በራቅት ፎቶ ምናምን ለሚወዱት ሰው የሚልኩ ፎቶውን ከላካችሁ በኋላ ስህተቱን ከሰራችሁት በኋላ እራሳችሁን አታጥፉ። አንቺ ጋር ያለው ሰውነት ሌላም ሰው ጋር አለም? ሰዎች በፍቃዳቸው ለሌላ ሰው ያሳዩትን ያ ሰው በፍቃዱ ለብዙ ሰው አሳዩ ብላችሁ ራሳችሁን አታጡ። የሆነ ነገር ነው ሆነ በቃ፣ ምንም የሚፈጠር ነገር የለም። ስለዚህ ለምታደርጓቸው ነገሮች በሙሉ ማሰብ አለባችሁ። ወርቅ ግዙ ለወንድ ከምትሰጡ አጊጡበት፣ አምሮባችሁ፣ ታይታችሁ ከዛ ትሸጡታላችሁ። ለማንም ገንዘባችሁን አሳልፋችሁ አትስጡ። አሁን የሚወድሽ ሞት ኩልሽ ዳን ኩልሽ ሄድ ኩልሽ የሚልሽ ገንዘብ ስላለሽ ነው። አረብ ሀገር ደሞዝ አለሽ፣ ጊዜያዊ ቢሆን በጊዜያዊ ነገርሽ። ግን አስበሽበት ወደፊት ሕይወትሽን የምታስተካክልበት ነገር እስካልሰራሽ ድረስ አንቺ ባዶ ነሽ። በፊት በባዶነትሽ የሚወድሽ ሰው አሁንም ባዶነትሽን አይወድም። ሊኖርሽ ይገባል። ከሰው መጠየቅ መለመኑ ቢቀር ራሱ ራስሽን ለማስተዳደር ብቁ መሆን አለብሽ። አትለጠፉ። ወንድ ላይ የመመለጠፍ ነው፣ የእውነት ምንም ወንድ ቢሆን ምንም ሀብታም ብላችሁ ምናምን ደግሞ እንዳትሄዱ። ያሳክካችሁ ማሳክካል የሆነ አላርጅክ ሊሆንባችሁ ይገባል። ሴቶች የወንድ ገንዘብ እራሳችሁን እንችላችሁ ተቀመጡ። በራሳችሁ ገንዘብ ኮራ በሉ። ሰርቼ እኮ ነው ያመጣሁት ብላችሁ ቀጥ ብላችሁ ተናገሩ። አትልከስከሱ፣ አትለምኑ። እጅስማችሁ ክብር ስጡት። ለራሳችሁ ሰውነት ክብር ስጡት። እናንተ ያረከሳችሁትን ገላ ማንም አያከብርላችሁ ስለዚህ ከዚህ ቀጥሎ ደግሞ አንዳንድ እህቶች የሚሏችሁ ነገር ስሙ ላይክ ሸር ሰብስክራብ እያደርጋችሁ ቤተሰቦች። የሚኖር ከሆነ ለተወሰነ ጊዜ ነው ክብሩ፣ ከዛም በኋላ እየረገጠች ነው የሚኖር። ይህን ማወቅ አለብሽ። አትበሉ እንደዚህወንድእሷሉ እንደለጥላቸው እሷ ኖ እን ምንሆናቸሁ የልጅ አባት ወንድ እኮ ነው እንዴ በህይወት ይህም ወንድ አለ። ምንም ጥላቻ ኖሮኝ አይደለም። የማየውን የማውቀውን ከራሴ ህይወት ተሞክሩም የማውቀው ነው ከሰዎችም የማየውም ነገር ነው። ልክ ናቸው። አሜሪካ ቁጭ ብላችሁ ስለወንድ ልጅ በእንደዚህ ደረጃ ሳውራ ስህተት ሊመስላችሁ ይችላል፣ ግን አይደለም እዚህ ሀገር ላይ ምንም ነገር ይንካም የሌላት ሴት ለአንድ አመት ፍቅር ላይ ሲሆነች ሊያከብርሽ ይችላል ሊወድሽ ይችላል ሊንከባከብሽ ይችላል የምትዩ ሊሰማሽ ይችላል። ከአንድ አመት በኋላ ግን ንቀቱ እየበዛ ነው የሚመጣው። ከንቀት አልፎ ዱላ እያነሳ ነው የሚመጣው። ያንቺ መጎሳቆል፣ ያንቺ ማልቀስ፣ ያንቺ ማዘን ለሱ ጉዳዩ አይደለም። ይሄን መወቅ አለባችሁ። ሊያስከብርሽ የሚችለው ሚስቴ ብሎ አክብሮሽ ሊኖር የሚችለው የስሙኒ ሳንቲም ብትሆን ገቢ ሲኖርሽ። ኢትዮጵያ ላይ ያለው ትዳር ሰባ ዘጠና አምስት ፐርሰንቱ ይሄ ነው፣ ግብግብ ነው።